የአቡነ ገብርኤልን ትምህርት በተመለከተ ዛሬ ቋሚ ሲኖዶሱ ስብሰባ ይዞ ነበር እና ውሳኔ ለማስተላለፍ ለዛሬ ሳምንት ማለትም ለሚያዝያ 22 እንግዲህ ቀጠሮ ይዟል። እስከዛ ድረስ እኛ እንግዲህ ሃሽታግ አደንግጡ ኢየሱስ ብቸኛ ቤዛ ነው የሚለውን ቻሌንጅ እናስቀጥላለን። ለአቡነ ገብርኤል ደግሞ ጸሎታችንን ማድረግ እንዳትረሱ። ምክንያቱም ይቅርታ እንዳይጠይቁ፣ እንዳያስተባብሉ በዚህ እውነት ጸንቶ እስከ መጨረሻ ድረስ እንዲታገሉ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 ሲሰማው ፊቱን አይተዋል። እዛ ቪዲዮ ላይ የነ ኤልያስን ምናምን ፈገግታቸው ማርያም ቤዛ ዓለም አትባልም ሲባል አይተዋል። እኔ ከሁላለ ማለት ነው አንተ ሰውዬ ከእሳቸው ንግግር በላይ ማለት ነው ህዝቡ ፈገግታው እመቤቴን የመጨረሻ ነው። ደስ አትደንግጡ። አልደነገጡም፣ አልደነገጡም፣ አልደነገጡም። እዛ ላይ ነበር የደነገጥነው፣ የሰማነው ሰዎች ነን፣ ውጪ በሚዲያው የሰማነው ሰዎች እኔ የደነገጥ ነው እንጂ እዛ ውስጥ ታድሞ ይህን ትምህርት በመስማቱ እየደነገጠ ሰው የለም፣ ሐሴት ያደረጉት እንደውም። ልደት እንትኑን ጥያቄ ምልክት ውስጥ እንድከት የሚያደርግ ይሄ ነው። የማህበሩ የፍኖተ ጽድቅ ማህበር አሁን ራሱ ምን እየሰራ ነው? እዚህ ቦታ እንደዚህ አይነት ነገር መደጋገሙ ፕላስ ደግሞ ያ ነገር ሲነገር በደንብ ነበር ያስተዋልኩት። በተለይ ኤልያስን ቀና ብሎ በፈገግታ ነበር የሚያያቸውና ማይ ጉድነስ እና በጣም ጥያቄ ይጭራል። ስለዚህ እንደኔ እንደኔ ያ ማህበር አሁንም አሁንም ለቤተ ክርስቲያን በጣም ስጋት ነው። እንደኔ እውነቱን ለመናገር በጣም ስጋት ነው። በጣም ከታላቅ ትትናና የቅርታ ይቅርታ ጋር ግን አባታችን ወን ፕሮቴስታንታዊ ወጥመድ ውስጥ ገብተው የመለሱት መልስ ይመስለኛል ሳያስቡትም ይሁን አስበው ታይዶን ምንአላ አንድ አንዳንድ ሰዎች ይሄ ፕሮቴስታንቶች እኮ እናንተ እንዲሏቸዋል እንዲሏቸዋል እንዲሏቸዋል እንዲሏቸዋል ከመባል የተነሳ እንደዛ የሆንክ ይመስልህና ከዛ በኋላ ለዛ መልስ የመስጠት አይነት አካሄድ ይመስለኛል። አካሄዱና በጣም በጣም በጣም በጣም በጣም ያሳሰበኝና ያስደነገጠኝ የፍኖተ ጽድቅ አባላት ሙሉ ህዝብ ፊታቸው ላይ ይነበብ የነበረው ደስታ ድንግል ማርያም ሕይወተ ዓለም አትባልም ሲባልና መዝሙሩ ልክ አይደለም ተብሎ የተነገረ ሰዓት ላይ በተለይ እንግዲህ ኤልያስ ማለት የስብከተ ወንጌል እዛ አካባቢ ስራ አስኪያጅ ዋና ሰው እሱ ነው። ኤልያስ የፍኖተ ጽድቅ ስራ አስኪያጅ ታውቃለህ። መቼስ ያኔ እኛ ጋር ሁሉ መቶ ነበር፣ ከአስታውስ ስንከራከር ነበር። አጠገቡ ያለውም ሰው ብቻ፣ እንደ አጠቃላይ እዛ አካባቢ ያለ ሰው ጤነኝነት አይታይባቸው። በጣም የሆነ ፕሮቴስታንታዊ ልብስ አላቸው እና ረሞ ቤተ ክርስቲያን ልክ ክርስቶስን እንደማትሰብክና ፍኖተ ጽድቅ አሁን መጥቶ እየሰበከ እንዳለ ለማስመሰል የሚሰሩት እጅግ አስደሳች ዜና ተሰምቷል። ውድ ኦርቶዶክሳውያን ፍኖተ ጽድቅ አስቸኳይ ማብራሪያ እንዲሰጥ ጥብቅ መመሪያ ተላልፎበታል። በዕለተ ስቅለት የተላለፈውን ትምህርት ቪዲዮ በአስቸኳይ ከማህበሩ ዩቲዩብ እንዲወርድ እንዲያደርግና በዕለቱ የተላለፈው ትምህርት ሙሉ ቪዲዮ ቅጁ ለመምሪያ እንዲያቀርብ ጥብቅ መመሪያ ተሰጥቶታል። የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ማህበራት መዝገባ ክትትል ቁጥር መመሪያ ለፍኖተ ጽድቅ ጠቅላላ ማህበር በጻፈው ደብዳቤ ማህበሩ ከተቋቋሙ የሚኖሩበት ዓለም ውጪ ርቱ እምነትን ከሥነ ምግባር ጋር ይዞ የሚኖር ሕዝብ ክርስቲያን ያሳዘነ እናት ቅድስት ቤተ ክርስቲያንን ለጠላት ማሳለቂያ እንድትሆን ያደረገ ከቤተ ክርስቲያን አስተምሮ ጋር የሚቃረን መቤታችንን ቤዛ አይደለችም የሚል ጤናማ ያልሆነ ትምህርት ሚያዚያ አስር ቀን የማህበሩ በማህበሩ ሚዲያ ማስተላለፉን በተመለከተ ገልጿል። የማህበራት ምዝገባ ክትትል እና ቁጥጥር መምሪያ ቅዱስ ሲኖዶስ ምልዓተ ጉባኤ ጸድቆ በተሰጠው ደንብ መሰረት በማህበራት መንፈሳዊ እንቅስቃሴ ዙሪያ ጥያቄ የሚያነሱ ጉዳዮች ሲፈጠሩ ተገቢውን ክትትልና አስፈላጊውን እርምት የመስጠት ኃላፊነት ያለበት በመሆኑ በደብዳቤው ለተጠቀሱት አምስት ነጥቦች የማህበሩ በኩል አስቸኳይ ምላሽ እንዲሰጣቸው በጥብቅ ታዟል። ይህም አንደኛ፣ በፍኖተ ፅድቅ ጠቅላላ መንፈሳዊ ማህበር ሚዲያ ሚያዝያ 10 ቀን 2017 ዓ ም የተላለፈው ትምህርት የተቀረጸበትን ሂደትና ከተቀረጸ በኋላ ኤዲት የተደረገ መሆኑን አለመሆኑን፣ ሁለተኛ፣ ትምህርቱ ኤዲት ተደርጓል ከተባለም ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የነገረ ማርያም አስተምሮ አንጻር ህጸጽ ያለበት ትምህርት መሆኑ የታወቀ ከነስህተቱ ለምን በማህበሩ ሚዲያ እንደተላለፈ፣ ሶስተኛ መላው ኦርቶዶክሳውያን ያሳዘነው ይህ የስህተት ትምህርት ሁሉም ሁሉም የቤተ ክርስቲያኒቱ ሊቃውንት፣ ምእመናን ተሰበስበው መክረው መከራ መስቀሉን በሚያስቡበት ወቅት ዕለት እንዲተላለፍ የተደረገበት ዓላማ፣ አራተኛ የተላለፈው ትምህርት ህጸጽ ያለበት መሆኑ ከታወቀ በኋላ በማህበሩ አስተዳደር በኩል የተወሰደ ማስተካከያ ርምት መኖሩን አለመኖሩን፣ አምስተኛ በአጠቃላይ ማህበሩ ከቅድስት ቤተ ክርስቲያን አስተምህሮ አንጻር ያፈነገጠ ስህተት ትምህርትን በሚዲያው እንዴት ሊያስተላልፍ እንደቻለ ከነ ምክንያቱ ዝርዝር ማብራሪያ በማዘጋጀት በተሰጠው ሙሉ የትምህርት ቱቅጂ ጋራ ይህ ደብዳቤ ከደረሳቸው ሶስት የስራ ቀናት ውስጥ ለመምሪያችን እንድታቀርቡ እየገለጽን የሚዲያችሁ የተላለፈው ትምህርት በአስቸኳይ ከአየር ላይ እንዲወርድ ታደርጉ ዘንድ በጥብቅ እናስታውቃልናል። በኢትዮጵያ አባ ዲዮስቆሮስ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን መንበረ ፓትርያርክ ጽሕፈት ቤት የቅርስ ጥበቃ አስተዳደር የማህበራት ምዝገባ ክትትል ቁጥጥር መምሪያ ሊቀ ጳጳስ ይላል። እንግዲህ ደብዳቤው ለቅዱስ ሲኖዶስ ጽሕፈት ቤት ለብፁ ፓትሪያርክ ጽህፈት ቤት ለመንበረ ፓትሪያርክ ጠቅላይ ጽህፈት ቤት እንዲሁም ለህዝብ ግንኙነት መምሪያ በግልባጭ የተሰጠ ሲሆን ደብዳቤው ለፍኖተ ጽድቅ እንዲደርስ ተደርጓል። ይህ እጅግ እጅግ እጅግ የሚያኮራ ነው። እንግዲህ በእለቱ ዛሬ በእለተ ኪዳነ ምሕረት በስምንተኛ ወር በ2017 ዓመተ ምሕረት ነው ይህ የሆነው። እጅግ እጅግ ቅድስት ቤተክርስቲያን እንዲህ ከምእመን ከልጆቿ ጋር ስትናበብ መፍትሄ ይመጣልና በጣም ደስ የሚል ዜና ነው። ኦርቶዶክሳውያን እንኳን ደስ አላችሁ። የፍኖተ ጽድቅ ማህበር እንዲህ ያለ በእመቤታችን በወላዲተ አምላክ ላይ ያደረገውን የኑፋቄና የክህደት ትምህርትን አስመልክቶ ማብራሪያ እንዲሰጥ ተጠይቋል። እንግዲህ በተቻለ መጠን ሁላችንም ኦርቶዶክሳውያን አሁንም ትግላችንን አጠናክረን ልንቀጥል ይገባል። የዚህ ማህበር ድብቅ ዓላማና አጀንዳ መውጣትና አንዳንድ ከዚህ ማህበር ጋር ግንኙነት ያላቸው ጳጳሳት፣ አገልጋዮች፣ ዘማሪዎች ራሳቸውን እንዲያድቡና ከቤተክርስቲያን አስተምህ በተቃራኒ ከቆሙም ከቤተክርስቲያን እንዲለዩ ሁላችንም ያላሰለሰ ጥረት እናደርጋለን። የማህበራችን ወይም ሚዲያችን የማርያም ልጆች ሚዲያም ይህንን አበክራ ትሰራለች። እዚህ ላይ እግዚአብሔር ከሁላችን ጋር ይሁን። የእመቤታችን ብልጃ፣ በረከት፣ ረድኤት አይለየን